የዛሬ ምሳ እንግዲህ እንደሚታዩት ለየት ያለ ነው። በጣም ቤተሰቦቼ በጣም ነው የወደዱት። በእውነት በየቀኑ ስሪ ነው ያሉኝ። በጣም ነው በጣም በጣም በጣም በእውነት እኔ ለመቅመስ ራሱ አልተረፈም፣ የሚገርማችሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ የህውየ ቤተሰቦቼ እንዴት ናችሁ? ከውጭም እንዲሁም ከሀገር ቤት መሆናችሁ የምትከታተሉት እንደናችሁ፣ ሰላማችሁ እጅግ ብዝዝት ይበልልኝ። እንደምታዩን ዛሬ ደግሞ የዶሮ እግሮቹን እንደዚህ ታፋዎቹን ስብስብ ስብስብ አድርጌ ለቤተሰቦቼ ሲቆንጆ ምግብ ላዘጋጅ ብዬ አሰብኩና እንደሚታዩት በዚህ መልኩ እያዘጋጀው ይገኛለሁ። በነገራችን ላይ እኔ ብቻ ነኝ ወስ ለእናንተም ጥያቄ ነው። ምን ልስራ ስትሉ የፈለግሽውን ስሪ ይሉኛል። እኔ በጣም ነው ግራም ይገባኝና፣ በየቀኑ ደግሞ ዛሬ የበሉትን ነገ አይበሉትም። በየቀኑ መቀያየር አለበት ምግቦቹና፣ እኔ በጣም ይገርመኛል። እኔ ብቻ ወስ እናንተም እስቲ ኮሜንት ላስቀምጡኝ። በእውነት እኔ ራስን ነው የሚያመኝ። እንደሚታዩት ባራትና እንዱም ጫው ነጭ ሽንኩሩት አራኩበት በደንብ ተከታተሉኝ። በእውነት እናንተ ራሱ በጣም ነው የሚትወዱት ይሄ ነገር። በጣም በጣም በጣም እኔ በጣም ወድጃለሁ። እዚህ ጋር ደግሞ ካኖ ካኖል ላይ ይሉታል፣ እንዲሁም ደግሞ ዛተር ነው የሚሉት። ይሄ ደግሞ የሎሚ ሎሚን ከላይ ይፈቀፈቅኩበትን ነው የጨመርኩት ማለት ነው። የጨመቅኩት ሎሚ ደግሞ አለ፣ እንዲሁም ሎሚን ተጠቀምኩት። ሎሚ በደንብ አድርጎ ግን እንዳይበዛ ማለት ነው እኔ ሁለት ነው አራኩት። ያው ትልልቆች እዚህ ሀገር አብዛኛው ትልልቆች ናቸው። ውሃ አለው። በዛ ላይ ደግሞ የወይራ ዘይት ጨመርኩበት፣ የወይራ ዘይት። ከዛ አንድ ላይ እሽት በደንብ አርገን እሽት እናረጋለን። እና ቤተሰቦች እስቲኒ በእውነት በየቀኑ በየቀኑና በየጊዜው በጣም ነው እንጃ፣ በጣም በጣም በጣም አስባችሁ ስሩ ሲባል በተለያይ ምግብ ላይ በጣም ከባድ ነው ምግብ የምትሰሩት፣ ኢቶችዬ እውነት እኔ ብቻ ነኝ ወይስ እናንተም ጥያቄ ይሆናል። አንዳንዴ እንደ መጠየቅ በቃ ስልችት ይለኛል። ምክንያቱም አንቺ የፈለግሽው ስሪ ስሉ፣ እኔ በጣም ነው ግራ የሚገባኝ። ይበላሉ አይበላም፣ ጭንቀቱስ። በእውነት ጭንቀቱ ራሱ ይጣፍት ይሁን አይጣፍት፣ ጨዋለ ወይ የለው እውነት በጣም ምን እንጃ እና በደንብ አድርጌ እንደዚህ ሽት እናረጋለን። በደንብ ነው በነገራችን ለማለት ነው። እና የዶሮ ዶሮቹን ደግሞ አጥበሻል ወይ እንዳትሉኝ በደንብ አጥቤ እኔ ፍሪጅ ውስጥ ለነ ማረጎ ማስቀሚጦ በረዶ ቤት፣ እሱን ደግሞ ቀጣይ ጊዜ ቪዲዮ ይዤ እመጣለሁ እንደ እንደሚታጠቡ እንደ እንዳርጌ በረዶ ቤት ውስጥ ሚያስቀሚጦ እንደ በቃ ሁሉንም ነገር ይዤ እመጣለሁ ማለት ነው። እንግዲህ በዚህ አጋጣሚም ደግሞ ነጭ ሽንኩርት እንደ እንደማያዘጋጀው እዩት። ስ በዚህ አጋጣሚ ይሆሽ ነጭ ሽንኩርቱን ላትኩት። ያው ካሜራ በአንድ እጅ ስለሆነ ትንሽ ሬቋል በደንብ አላሳያችሁም። እንደምታዩ ደግሞ እንደዚህ ፍጭት እናረጋለን ጉድጓዳ ሳህን ላይ እንደዚህ። ምንም የከብድ ነገር አይደለም። በየእለት በየሰኮንዳት ላይ ከምንልይጦና ከምንቸገር በዚህ መልኩ አንድ አዘጋጅተን ብናስቀምጥ መልካም ነው ብዬ ስለሚያስብ፣ ይኸው በዚህ መልኩ በደንብ አርጌ ፈጨሁት። እንደምታዩ በደንብ ፈጭቻለሁ ማለት ነው። ግን ዘይት ዘይት ዘቱን እንዳታረጉት፣ የወይራ ዘይት እንዳታረጉት። ካኖላ ነው ወይም ሎርማን የሚገብ ዘይት ነው፣ እኔ ተጠቀምኩት ማለት ነው። በዚህ መልኩ ፍጭት እናረግና ይሄው ላስቲክ አለ። እናንተ ከፈለጋችሁ በኪስ ወይም በፌስታል አርጋችሁ ማስቀመጥ ትችላላችሁ። ትንሽ በረዶ ቤት አስቀምጣችሁ ደግሞ በቢላ ቆረጥ ቆረጥ አርጋችሁ ማስቀመጥ ትችላላችሁ። እኔ ግን በፕላስቲክ እንደዚህ በፕላስቲክ አርጌ አስቀምጣለሁ ማለት ነው። እንደሚታዩት በዚህ መልኩ አስቀምጣለሁ ማለት ነው። ትንሽ ደረቅ ስል ደግሞ በረዶ ቤት ላይ ይቆራርጣለሁ ማለት ነው። ከዛ እኛ ቤት ደግሞ ሰላጣ በደንብ ነው የሚደረገው፣ በጣም ነው የሚወዱት እና እንደዛ ነው የምናረገው ማለት ነው። እንደሚታዩት ደግሞ እዚህ ጋር ድንች አለ የተቀቀለ ድንች ነው ቀቅያለው ማለት ነው። እና እዚህ ጋ ደግሞ እዚ ሳህን ላይ እንደሚታዩት በጉድጓዳ ሳህን ላይ ነጭ ሽንኩርት አለ። እዚህ ላይ ደግሞ ሶስት ድንች ያ ሶስት ከምናምን ነው ያረኩበት ማባያ ማለት ነው የዶሮን መባያ ማለት ነው። እንደዚህ ያዘጋጀውት ማዮኔዝ አለ እንደምታዩ ማዮኔዝ ጨመርኩበት። እንደሚታዩት ማዮኔዝ ሁለት ማንኪያ ነው ያራኩት። ጨው፣ ዘይት እዚህ ላይ የወይራ ዘይት ነው የምንጠቀመው። በጣም ይቅርታ፣ በአንድ እጅ ስለሆነ ከወይራ ወዴ ወዴ እየሆነ ምንም እየታየ አይደለም። ዘይት ትንሽ በደም ይፈልጋል። በዚህ መልኩ አዘጋጀሁት ማለት ነው። ነጭ ሽንኩርት፣ እንዲሁም ድንች፣ ማዮኔዝ እና ዘይት እዚህ ጋ ደግሞ የተረፈውን ድንች ው እንደሚታዩት በዚህ በክቡ ቆራርጬ አዘጋጅቻለሁ ማለት ነው። በዚህ መልኩ ሱንየለ ደግሞ ኬስ ወይም እንትን ተጠቅሜአለሁ። ምንድ ነው የሚባለው እንትን በአማርኛ ወራውን ነው የተጠቀምኩት። የእሳት ውስጥ የሚገባው ወንትን አለው እሱን ነው የተጠቀምኩት። እና ባህራትን ነው የጨመርኩት። ያው ቅመሞች እኛ ቤት ብዙም ቅመም ስለ እንትን ማይወድ ስለማይወዱ ብዙም አይደለም። ይሄ ዶሮ አንድ ቀን አድሯል ማለት ነው። በዚህ መልክ እፍና አድርጌ ምንም ትንፋሽ እንዳይወጣ በደንብ ዘግቼ ፍሪጅ ውስጥ አድሯል ማለት ነው። አድሯል ለምን ቅመሞቹ ወደ ውስጥ ይገባል። በጣም ነው ቤቱ እውነት በጣም ነው የሸተተው ማለት ነው። በቃ በጣም በጣም በጣም በቃ ይጣፍጣል። እና በዚህ መልኩ አረጋለሁ ማለት ወይኔ ካሜራ ያያዘ እንደ ይቅርታ አድርጉልኝ፣ በእውነት ጋይ ሰኒታ ነው የሚባለው። ይሄ እኔ ሰኒታ የሚባለው ያኛው ነው፣ ትኩስ ነገር የሚጠቀለለው ማለት ነው። ይሄ ደግሞ የሚግብ የዳቦ የምናምን ወረእንትን ነው፣ ሰኔታ ነው። በዚህ መልኩ እንግዲህ አዘጋጃለሁ። ያ ቅመሞቹን ደግሞ መድፋት የለብንም። ይሆ እንደዚህ ጨማመርኩት ማለት ነው። ይሄ ግን በነገራችን ላይ ፍሩንስ ወይም ጋዝ ውስጥ የሚቆዩ አንድ ሰዓት ተኩል ይቆያል ማለት ነው። እሳቱን ሰዓት እኔ ሁለት መቶ ዲግሪ ላይ ነው አረኩት። እናንተ ከዛም በላይ ማድረግ ትችላላችሁ፣ ግን 200 ዲግሪ ላይ አርጌ አንድ ሰዓት ከግማሽ ሰዓት ነው የቆየ ማለት ነው። አይ ድንቹም ደግሞ በዚህ መልኩ ፍሩን ውስጥ ነው የከተትኩት ማለት ነው። ፍሩን ውስጥ ከትቼ በስሎ በዚ በዚህ መልኩ አዘጋጅቼ ወደ ጠረጴሳ አቅርብ ያለው ማለት ነው። አሁን የምንበላበት ሰዓት ደርሷል። ኑና ተጋብዛችኋል ብሉ። በጣም ወዳችኋለሁ። ላይክ እና ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረግ ቤተሰብ ሆኑልኝ እና አበረታቱኝ እባካችሁ፣ ዝም አትበሉ። በጣም ወዳችኋለሁ እና ቤተሰቦቼ፣ በተለይ ምግብ የምትሰሩት እውነት ጠብቁ፣ እውነት እውነት እውነት ራሳችሁን ጠብቁት ነው የምለው። በጣም ወዳችኋለሁ። ሌላ ጊዜ ደግሞ በሌላ ቪዲዮ ይመጣለሁ። እስኪመጣ ቸር ቆዩ። በጣም ወዳቻለሁ። ከወደዳችሁ እስቲ ኮሜንት ላይ በእውነት ይህንን ምግብ የማይወድ አለ ብዬ አላምንም። አላ ያ ሁላችንም እንወዳለን እና ላይክ አድርጉኝ። ይሄ የዚህ ሀገር ነው የኢትዮጵያ ነው የሚባል አይደለም ባይ